የሰዋል ስቀም ያንቺን በአዲስ ሴት እንደምትቀየር እኮ ማወቅ ነበረብሽ፣ ወይዘሮ ሄርሜላ። እንዴት እንዴት ነው የሚያረጋት? እኔ እስከዛሬ ሄርሜላና አብርሽ መካከል ግንኙነት አለ በሚለው ብዙም አላመንኩበትም ነበር። ዛሬ ግን ግልጽ ሆነ። ቤተሰብ የምሬን ነው የምላችሁ። ሄርሜላ ምን ነው አብርሽ የግሌ ነው ማንም ሰው መንካት የለበትም ማለት። አንቺም እኮ በሩታ ላይ እንደዛ ነበር ስታረጊ የነበረው። ስደባብሽ ስስሚው ነበር። ሲቀጥል ደግሞ አብርሽ ምን አስበህ ነው? ዛሬ ደግሞ ኤደንን ይዘህ ይመጣው። በእርግጥ እኮ ተናግሯል ከዚህ በፊት እኔ አዳዲስ ነገር ነው የሚያስደስተኝ ብሏል። ይሄ ደች የመጣች አስረ እየሳመች ልክ እንደውሻ ልክፍ ልክፍ እያደረጉ፣ አንተ ቆይ ምን ለማን ነው ባልት ሆኔ ቻል የምትችለው? ሲቀጥል ደሞ ያስገርመኝ ነገር ሩታ እዚህ ውስጥ ምን አገባት? ሩታ እኮ የራሳችሁ ጉዳይ በላ ውልቅ ብላ ሁሉንም ነገር ወደ ኋላ ትታ ውልቅ ብላ ቤተሰቦቿ ጋር ሄዳለች፣ ከሁሉም ነገር እርፍ ለማለት እና የሩታን ፎቶ አመታችሁ ታምሌል የምታረጉትኝ። ሩታ ምን ቤትራት ምን አገባትኝ? እሷ ከቤተሰቦቿ ጋር ና ከልጇ ጋር ነው ያለችው። እሷን ተወት አርጓትና፣ ዛሬ እንግዲህ አብርሽ አዲስ ሴት ኤደን የምትባል ልጅ ይዞ መጥቷል። ይዟት የመጣውም ደግሞ የሄርሜላን ስሜት ማወቅ አለብኝ። ሰሞኑን ያው ሄርሜላን እየተፈታተናት ነው ሚስት ሊያረጋት ይሁን አላቅምና ሄርሜላ አበደች። ቤተሰብ አበደች። ሳትነካው ለምን ትነኪያለሽ? አንድ እሱ መሳማችን ቁጥሩ መቀበል አየለብሽም። አድናቂ ከሆንሽ ኖርማል አድንቀሽ ትሄጃለሽ እንጂ የኔ ማንነት መጠየቅ ነበረብሻለሽ። ቤተሰብ አያችሁ አይደል? እኔ እዚህ ጋር ነው በቃ አብርሽና ሄርሜላ ግንኙነት እንዳላችሁ መቶ ፐርሰንት እርግጠኛ የሆን ሁደኝ። ከሴት ጋር ሆኖ እንዴት ታዋሪዋለሽ? አድናቂውናይ ብላ ነው አይደል ኤደን የመጣችሁ። እና ምን ችግር አለ? ከአንቺ ጋር ሆኖ አብርሽን ብታወራው ምን ችግር አለ? እንዴት ነው ጭርጭር ያደረገሽ ቅናት? እንደዚህ ቅጥል ድብን ያደረገሽ። አዲስ ፍቅር ላይ ስትሆኑ በነገራችን ላይ እንደዚህ ነው የሚያደርጋችሁ። ቤተሰብ እና ሄድሜላ አልቻለችም። ቤተሰብ ተበሳጨች፣ በቅናት ልትሞት፣ ልጅቷን ሁሉ ልትመታት ነበር። ሲጀመር ያመጣት እኮ አብርሽ ነው፣ አብርሽ ነው። የሰው ባል ስትቀሙ ሴቶች ማለት ነው፣ በእናንተም ላይ ደግሞ ሌላ ሴት እንደሚመጣ ማወቅ አለባችሁ። በመጀመሪያ ከሰው ላይ አይናችሁን ብድግ ወረድ፣ የራሳችሁን ፈለግ ለማድረግ ሞክሩ። ገባሽ አይደል? ሄርሜላ ተብያ ማለት ነው እና ሲቀጥል አብርሽ ሰሞኑን እንግዲህ ሄርሜላ ለሱ ያለውን ስሜት ለአብርሽ ያላትን ስሜት በደንብ ለማወቅ ጥረት እያደረገ ነው። ከዛም በላይ ደግሞ አዳዲስ ሴቶችንም እያመጣ ነው። ቤተሰብ ማለቴ በስራ መልክ ቢያመጣቸው እኔ አልቃወምም፣ አብርሽ ይስራበት፣ ይግፋበት ልል ይችላሉ። ግን እያመጣ ያለው ሶስት ቀን ምናምን አካባቢ ሄርሜላን እየተፈታተናት ነው። ለሱ ያላትን ስሜት እያንዳንዱን ነገር ለማወቅ ብዙ ጥረቶችን እያደረገ ነው። ሄርሜላ ደግሞ ድብን አርጋ ነው የምትወደው። ድብን እኔማ በቃ ምን ቀላል ኤደን ሂጅበት እያልኩ ነበር። ምክንያቱም ሩታ ያሳለፈችውን ነገር አንቺ ማሳለፍ አለብሽ እንዴ? እሩታ ስንትና ስንት አነባች፣ ስንትና ስንት ፍቅርም ብላ እናንተ ግን ለዩቱብ ነው ሩታን የምትፈልጉ፣ አገባችሁ አይደል? ለምን እንደው ታውቃላችሁ፣ ለዩቱብ ነው ያልኩበት ምክንያት፣ ሩታ ቡታጅራ ከሄደች በኋላ የተጫኑ ቪዲዮዎች ሁለት መቶ ሺህ እንኳን አልታዩላችሁም። ገባችሁ? ዛሬ አሁን የሩታን ፎቶ አመጣችሁ እየለጥፋችሁት፣ ሰው ገብቶ ምን ተፈጠረ ብሎ ሩታ መጣችሁ ብሎ ሰፍ ብሎ እንዲያይላችሁ ስለፈለጋችሁ ነው ሩታ ባለች በምትገኙበት ሰዓት ግን ቪዲዮን ገብታችሁ ማየት ትችላላችሁ ከዋሻ ሆኔ ማለት ነው ቤተሰብ ከሁለት መቶ ኬ በላይ ሶስት መቶ 250 ምናምን 250 ሺ ማለት ነው እንደዛ ነው የሚታይላቸው እና ልክ አሁን ሩታ ሴቴ ቻናሉ ቅስቅስ ሲልባችሁ የሩታን ፎቶ አመተው ልጥፍ እናንተ ሩታ እኮ ፍቅርን ብላ ነበር እንደዛ ስትጨነቅ ስታነባ የነበረችው እናንተ ግን ተጫወታችሁባት በነፍሷ ላይ የምሬን ነው የምላችሁ ቤተሰብ እና ዛሬ እንግዲህ ኤደንና ሄርሜላ እንዴት ብዬ ልንገራችሁ ተያይዘዋል። ሄርሜላም ደግሞ አብረሽ ተመችቷታል። በጣም እያደናነቀችው ነበር። ከዛም በላይ ደግሞ ሌላው ይቅርቢ፣ ጉንጭህን ብቻ ልሳ መዋለች። ቤተሰብ የምሬ እንደምላችሁኝ እና አብረሽ ደግሞ እንደ በግ ብቻ ውሻ ያገኘውን ሁሉ ልክፍ ሲያደርገው ልክፍ አደል የሚያደርገው፣ አብረሽም እንደዛ ሆኗል። እሱም ደግሞ ተመችቶታል። በቃ አንቺን ከተመቸሽ ችግር የለም፣ እንኳን ጉጭንና የፈለግሽን አርጊ ብሎ ፈቅዶላት ልስመው፣ ኦር ደግሞ ስስበው፣ ሄርሜላ ነደደች እንደሳት። ሲቀጥል ደግሞ ምን አለች? ያለኝ ምንድነው፣ ምንድነው እንደዚህ ያስቀናሽ ምናምን ሲላትኛ አብርሽ ምን አለች? አንተ ግን ሁሉንም ነገር ስሜቴን እንደዋጣ እንዳሳየ ነው የምትፈልገው፣ እንዲ ያለች ቤተሰብ እና ሄርሜላ ከብርሽ ጋር የሆነ ነገር ባይኖራት ነው ስልኳን ስልኳን ድሌት ያደረገችው። ሲቀጥል ስልኳን ዲሊት አደረገች፣ ብሎክ አደረገቻት። ከዛም በላይ ደሞ ቤተሰብ አብርሽን ገና አይደለም ለመንካት እጇን እንደሰትል ሄዱ እጅሽን አንሺ ከላው ላይ፣ አይንሽን አንሺ ከላው ላይ ከኔ ጋር ሆኖ እንዴት እንደስታርቀልሽ እሱንም እኔ በሌለውበት ማግኘት ማውራትም አንቺም። እናንተ በአብርሽ ላይ እኮ ስልጣን ያላት መንግስት ነው የሆነችው ሄርሜላ ዛሬ እና ታዲያ፣ ከዚህ በኋላ እኔና ሄርሜላ ኖርማል ጓደኞች ነው ብትል አብርሽ ማን ሊያምንህ ነው? እኔ እስከ ዛሬ እንዲያውም ወንድሜ አድርገውም ምናልባትም እንዲያው ፍቅር አይኑን አውሮት ነው ምናምን። ግን ደግሞ ይችለዋል እያ ስከራከረለ መጨረሻ ታስመሰክራለ። በስተ መጨረሻም ከሄርሚ ጋር ግንኙነት እንዳላችሁ ይፋ ታወጣለ። በጣም ያሳዝናል። እሩታማ በደህና ቀን ተገላገለች። ሁሉንም ነገር ትውት አድርጋ ሄደዋለች እንግዲህ ግን እውነቱን የምነግራችሁ ማለት ነው። አብርሽ ደግሞ ሩታ መጭ አይተዋል። ምክንያቱም የገቢ ምንጭ ራት ሩታ የምሬ ነው። ብዙዎች አብሬሽ ነው ወደ ሶሻል ሚዲያ ሩታን ያመጣ ልትሉ ትችላላችሁ፣ ግን የገቢ ምንጭ መሆኗን ደግሞ አሁን ዩቱባቸውን እየገባችሁ ማየት ትችላላችሁ። የሩታን እስኪ ቻናል ገባ ብሎ እናዩትኝ፣ ቪው ስንትና ስንት ነው ቪው የሚታይላትኝ? እስኪ አብሬሽ ቻናል ና ደግሞ ሄርሜላ ቻናል ላይ ሂዱ። ሩታ ከሄደች በኋላ ስንት ነው የሚታይላቸው? አያቹ አይደል ለዛ ነው ሩታን ሄደት መለስ ቀለስ እያለ አብረሽ ይቅርታ እሚላትኝ ለዛ ነው እንጂ የምር የዱሮ ፍቅሩ የሩታ አለ ማለት አይቻልም የለም ግን ደሞ እሷ የዶላር ምንጭ ናት ሩትዬ የዱላር ምንጭ የዶላር ካምፓኒ እናንተ እንደዚህ ብላት ያስቧታል የምሬን ነው ግን እኔ